እንደምን አመቻችሁ ተመልካቾች፣ ከኢቲቪ 57 ወደ ምሽት ስፖርት ዜናዎቻችን አለፍን። አብራችን ቆዩም። ዜና እረፍት። የቀድሞ የኢትዮጵያ ብሔራዊ ቡድን ስኬታማ ተጫዋች ሙሉጌታ ከበደ ሕይወት ማለፉ ተሰማ። ከስኬታማ የእግር ኳስ ተጫዋቾች መካከል አንዱ የሆነው ሙሉጌታ ከበደ ባድረበት ህመም በሕክምና ሲረዳ ቆይቶ ህይወቱ ስለማለፉ ተሰምቷል። ሙሉጌታ ከበደ በ1970ና 80ዎቹ ለኢትዮጵያ ብሔራዊ ቡድን ለረዥም ዓመታት በመጫወት ኢትዮጵያ የመካከለኛና ምስራቅ አፍሪካ ዋንጫን ስታሳካ ትልቁ ሚና ተጫውቷል። ከብሔራዊ ቡድን በተጨማሪም ለቅዱስ ጊዮርጊስ፣ ለደሴ ፔፕሲና ለወሎ ምርጥ ተጫውቶ ማሳልፏል። ሙሉጌታ ከበደ ከቅዱስ ጊዮርጊስ ጋር ሰባት የኢትዮጵያ ሻምፒዮናና ስድስት የአሸናፊዎች አሸናፊ ዋንጫን ጨምሮ 14 ዋንጫዎችን ያሳካ ስኬታማ ተጫዋችም ነበር። የሙሉጌታ ከበደ የክብር ሽኝት ነገ ጠዋት ከሁለት ሰዓት ከ30 ጀምሮ በአዲስ አበባ ስታዲየም የሚከወን ሲሆን ስርዓተ ቀብሩም ኮልፌ በሚገኘው የሙስሊም መካነ መቃብር እንደሚፈጸም ተገልጿል። ለመሆኑ ሙሉጌታ ከበደ ማን ነው? ሲል ባልደረባችን አብርሃም አደማሱ ደግሞ በተከታዩ ዘገባ ያስቃኘናል። ይህ ደስታ በአዲስ አበባ ስታዲየም እንዲፈጠር ወሳኙን የመለያ ምት እንዲመታ በአሰልጣኝ ክላውስ ሄፓውሰን የተመረጠው የቅዱስ ጊዮርጊሱ ኮከብ ሙሉጌታ ከበደ ነበር። ከርቀት ግብ የሚያስቆጥሩ አጥቂ ግን ከፍጹም ቅጣት ምት ጋር ጥሩ ታሪክ የለውምና ለመምታት ድፍረት አጣ። ወኒያሙ የቡድን አጋሩ ዳኛቸው ደምሴ ሊመታ ሄደ። ዳኛ ገላግ ሊያስቆጠረ ኢትዮጵያም የ15ተኛው የምስራቅና መካከለኛ አፍሪካ ዋንጫ አሸናፊ ሆነች። በቀለ ኪዳኔ እያጫወተ ሶስት ሪጎሪሰት ህንጻ ጋር ሳይዝ ሳይ አላዘብኝም እኔ ከዚህ ውስጥ የማገባ ሰውዬ እዛች፣ እንዴት አቃተው? በአራተኛው አገባው። ከዛ በኋላ አልመታ ሁለተኛው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 ኳስ ጎን ለጎን በደሴ ሕዝብ ማመላለሻ ተቀጥሮ ይሰራ የነበረው ሙሉጌታ ወደ ነገሰበት የእግር ኳስ ከፍታ መንደርደሪያ ሆኑት ወደ አዲስ አበባ ሕዝብ ማመላለሻ ቢሮ ተዘዋወረ። ሆኖም ለአዲስ አበባ ክለብ ሳይጫወት ለወሎ ፔፕሲ ቡድን ለመጫወት ተስማማ። እግር ኳስም ሲጀምር በአማካይም በአጥቂ ቦታ ላይ መጫወትን ይወዳል። ነፍስያው ግን ግብ ለማስቆጠር የቀረበች ናት።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

ማንቸስተር ሲቲ ኔዘርላንዳዊውን አማካኝ ቲጃኒ ራይንደርስን አስፈረመም። የክረምቱ የዙር መስኮት በተከፈተ ጥቂት ቀናቶች ውስጥ ቡድኑን በማጠናከር ስራ ላይ የተጠመደው ማንቸስተር ሲቲ በአንድ ቀን ልዩነት አራተኛ ተጫዋቹን በይፋ አስፈርመዋል። ማንቸስተር ሲቲ የሲሚላኑ አማካኝ ቲጃኒ ራይንደርስን 46.5 ሚሊዮን ፓውንድ ነው ያስፈረመው። ተጫዋቹ ለአምስት ዓመት የሚያቆየውን ውል በውሃ ሰማያዊዎቹ ቤት መፈራረም ችሏል። ማንቸስተር ሲቲ የዓለማችን ትልቅ ክለብ ነው፣ አሰልጣኝ ፔፕ ጋርዲዮላና ስብስቡም ሁሉንም ያሸነፈ ምርጥ ስብስብ ነው ሲል ራይንደርስ ከፊርማ በኋላ ተናግረዋል። ይህንን የክለቡን ስኬት ማስቀጠል እፈልጋለሁ ሲልም ነው አስተያየቱን የሰጠው። የኬቪን ዲቡራይኒ ተተኪ ይሆናል የተባለው ራይንደርስ ለሚላኑ ክለብ አምሳ አራት ጨዋታዎችን በማድረግ አስራ አምስት ግቦችን ሲያስቆጥር የሴሪአው የአመቱ ምርጥ ተጫዋች ተብሎ መመረጡም ይታወሳል። ቲጃኒ ከራያን ኤት ኑሪ፣ ከማርከስ ቢትኔሊ እና ሪያን ቼርኪ በመቀጠል የፔፕ ጋርዲዮላ የክረምቱ አራተኛ ፈራሚ ነው። ኬቪን ድብሮኒ ወደ ናፖሊ ለማቅናት ስምምነት መፈጸሙ እየተነገረ ይገኛል ከማንቸስተር ሲቲ ጋር የ10 ዓመታት ቆይታውን በማብቃት አሁን ላይ ነጻ ተጫዋች የሆነው ኬቪን ዲብራይኒ በቀጣይ ወደ ጣሊያኑ ክለብ ናፖሊ ለማምራት ስምምነት መፍጠሩ ነው እየተነገረ የሚገኘው። ቤልጂማዊ አማካኝ ከአሰልጣኝ ፔፕ ጋርዲዮላ ጋር ለበርካታ ስኬቶች በመብቃት ማንቸስተር ሲቲን የዓለማችን ታላቅ ክለብ ማድረግ ችሏል። የ33 ዓመት ተጫዋች ከአሜሪካ ክለቦች ጋር ስሙ ሲያያዝ ቢቆይም የስኩዴቶ ዋንጫን ማሳካት የቻሉት አሰልጣኝ አንቶኒ ኮንቴ ዲብራይኒን በይፋ ለማስፈረም ተቀርቧል። ሁለቱ አካላት በሁለት ዓመት ውል ከስምምነት የደረሱ ሲሆን በነገ የህክምና ምርመራ ሂደቱን ለመጀመር ወደ ናፖሊ ያመራል ተብሏል። በውሃ ሰማያዊው መለያ 421 ጨዋታዎችን ያደረገው ስኬታማው ተጫዋች 108 ግቦችን አስቆጥሮ 177 ግብ የሆኑ ኳሶችን አመቻችቶ ማቀብሏል። ከስድስት የፕሪሚየር ሊግና አንድ የሻምፒየንስ ሊግ ዋንጫ በተጨማሪ በርካታ ስኬቶችን በሲቲ ቤት አሳክቷል። ክቡራን ተመልካቾቻችን ከኢቲቪ 57 ለምሽት የነበሩ ስፖርት ዜናዎቻችን አበቁ። መልካም ምሽት ይሁንላችሁ።